ቤተሰብ እንዴት ናችሁ? ደህና ናቸው። እንግዲህ አብርሽና ነፃነት አንድ ላይ መጥተዋል ማለት ነው። የእኔ ቤተሰብ መጀመሪያ ማስጠንቀቅ የምፈልገው ማለት ነው፣ የእኔ ቤተሰብ ምንም እንዳይሰማችሁ ምንም። ማለት ነው ልክ ነፃነት እንዳለችሁ ደግሞ ማለት ነው ሚስቴናት እንደትነኳት ከዚህ በኋላ ነፃነት እንደትነኳት ሊልም ይችላል አብርሽ ማለት ነው። እና የእኛ ልጆች ታውቃላችሁ፣ በቃ ሽቀላ ነው ይሸቅሉበት። እሺ ምንም እንዳይሰማችሁ፣ ነገር ግን በሚሰሩት ቪዲዮዎቹ አስቴት እንሰጣለን። ግን አብርሽን እንዳዘገዝቆ ሀደራችሁንና ኤፍሬም ሁሉም ማለት ነው ይስሩበት እና ስራ ነው። ምክንያቱም ታውቃላችሁ እዛ ሰፈሮች፣ እዛ ሰፈሮች ማለት ነው ገና እንትን ናቸው፣ ገና ታውቃላችሁ ገና አልበሰሉም እና ስለዚህ ታውቃለች እና፣ አብሪሽ ከዚህ በፊትም ከፍቅር ጋርም እንደዚህ መቶ ነበረ። ነገር ግን ማለት ነው ሩታ የሆነ ነገር ይሰማታል፣ ሩታ ትናደዳለች፣ ሩታ የሆነ ነገር ትሆናለች ብላችሁ እንዳታስብ። በእኔ ይሁንባችሁ፣ እኔ መቶ ፐርሰንት ነው የምነግራችሁ ማለት ነው፣ ሩታ ምንም አትሆንም። በእኔ ይሁንባችሁ፣ ምንም እንዳትበሳጩ እንዳትናደዱ። እዚህ ጋር ስራ ነው፣ እየሰሩ ነው። ገባችሁ አይደለ? ነገር ግን በቪዲዮቹ አስተያየት እንሰጣለን ጋባቸዋል ዛሬ ምን ይዞ እንደሚመጡ አናውቅም። አሁን አንድ ላይ ሆኖ ቲክቶክ ላይም ፖስተዋል ቪዲዮ እና እዚህም ደግሞ በአዲስ ነገር ዛሬ ጠብቁ ብሏል አብረሽ። ታውቃላችሁ ይሄ ፎቶ መቼ እንደተነሱ ይሄ ቪዲዮ መቼ እንደሰሩን ታውቃላችሁ። የእኔ ቤት ስም ማለት ነውና፣ ትላንትናም የተለቀቀ ቪዲዮ ገና እየቆየ ነው። ስለዚህ ነፃነት መቼ እንደመጣ እጇ ሁለ ተሽሏት አላያችሁ አይደል? አብረሽን ስታገኝ ማለት ነው የእጇ የተለጠፈ ትላንትና አይታችኋል ቪዲዮ ላይ እንግዲህ ማለት ነውና የለም ትናንትና ፀጉሯ ክፍት ነበረ። ስለዚህ ፀጉሯ አልተሰራችም፣ ቁጥጥር ስለዚህ ማለት ነው። ቤተሰብ ይሄ በጣም የቆየ ነው። ገባችሁ አይደለ? ከሄዱ ጀምሮ ድራማን ጠንስሶን የጠበቁት ማለት ነው። ከሄዱ ጀምሮ ስላላ ነበሩ አሁን የተሰራው ወይም ደግሞ የተቀዳውን ቪዲዮቹን ነው አሁን እየፖሰቶ ያሉት። ስለዚህ ምንም እንዳይሰማችሁ። አሁን ሩታ ትናደዳለች፣ እርጉዝ ናት። ምን ትሆና እንዴ? እኔ ምለው ማለት ነው፣ እርጉዝ ሴት ማለት ነው ልንገራችሁ። በጣም ስትናደድ የሆነ ስደነግጦለት አውቃላችሁ። ለጽንስ ጥሩ አይደለም። ስለዚህ ይሄንን አብርሽ ማያቅ ይመስላችኋል? የአብርሽ ቤተሰብ ማያቆይ ይመስላችኋል? ሩታ ማታቅ ይመስላችኋል? ስለዚህ እነዚህ ማለት ነው በቃ ስራ ነው እየሰሩ ነው። እናበረታታቸው። ሶ ግን ነገር ግን በሚሰጡት አስተያየቶች ወይም ደግሞ አብርሽ ካጠፋ ባጠፋ ቁጥር እንረግጣለን። ሩታም እንደዛ፣ ነፃነትም እንደዛ ማለት ነው። ነገር ግን ክፉ ቃል እንዳይወጣችሁ ከአፋችሁ እና ደግሞ እንዳዘቀዝቁ አብርሽን አደራ ማለት ነው። ይቀጥሉ፣ ስራ ነው የኔ ቤተሰቦች። እነሱ ወደፊት ማንም ሚዲያውን አብርሽና ሩታ እዚህ ሚዲያ ላይ እስካሉ ድረስ ማለት ነው ሁሉም ይመጣሉ፣ ወደኋላ ይቀራሉ፣ ሁሉም ይመጣሉ፣ ወደኋላ ይቀራሉ እንጂ ሚዲያውን ማንም ሰው አይወስድም። ይሄንን ታውቃላችሁ። ስለዚህ ማለት ነው ግሬስ ፋሚሊዎች ማለት ነው እንዳትናደዱ፣ ሰምታችኋለና እንግዲህ ዛሬ በአዲስ ነገር የተባለው ነገር ማለት ነው እኔ ሶ የሆነ ነገርም ሊያወሩ ይችላሉ። እኛም የሚያናድድ ነገርም ከአብረሽ ጋር ነፃነት ሆኖ የሚያናድድ ነገርም ሊያወሩ ይችላሉ። ወይም ደግሞ ከሩታ ጋር መሆኖ የሚገናኙ ወይም ደግሞ ከሩታ ጋር የሚደባደቡት ቀን ሩታ በጥፊ ምታጮላት ቀንም ሊሆን ይችላል። ስለዚህ በተስፋ እንጠብቃለን። የኔ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ።